በጣም የሚገርም አይነት ፍሳሐ ማምጣት ማለት ነው። ሰክሰስ ወይም ድል ከሆነ ድሉ በጣም የሚገርም አይነት ድል ማለት ነው። ይሄ ቀረሽም የማይባል ይሄ ቀረሽም የማይባል ድል ማለት ነው። አላህ ፈታህ ነው። አልፈታህ ስንል ቢስሚህል ፈታህ አልፈታህ በሚለው ስሙ አላህን ስንለምነው ምን ፈልገን ነው የሚለውን ነገር ነው ማየት

ይሄ ምክንያት የምንለው ኮዝ ኤንድ ኢፌክት የሚባለው ምክንያትና ውጤት የሚባለው ህግ የዚህ ፍጥረት ዓለም ህግ ነው። የዚህም ፍጥረት ዓለም ህግ ደግሞ የፈጠረው አላህ ነው። በዛ ህግ ተጽዕኖ ስራ አይወድቅም፣ አላህ ህጉ አይገዛውም። አላህ ህጉን የፈጠረው እሱና፣ ስለዚህ ህጉን ቫዮሌት ማድረግ ይችላል። አላህ ያንን ህግ በተቃራኒው መስራት ይችላል፣ ያለ ሰበብም ማስገኘት ይችላል አላህ ከኛ የሚጠበቀው ሰበብ ማድረስ ግን ታዘናል። አየ ሰበቡ ላይ ተዓሉቅ አናደርግም፣ አንንጠለጠልም። ሰበብ ማድረስ ግን ሸርዓን ታዘናል፣ እንፈጽመዋለን። የሚያደርገው ያንን ነገር የሚያመጣው ግን አላህ ነው። እሱን ደግሞ ያለማቋረጥ ልንማጽነው ልንለምነው፣ ይወዳል አላህ የሰው ልጅ ሁሌ ስትጨቀጭቀው። ሰቶተውተው በጣም ይሰለችዋል አላህ ደግሞ ኢልሓህን ይወዳል።

በላቸው ይላል አላህ ሱብሃነሁ ወተዓላ። ምን ማዕና አለው መሰላችሁ? አንደኛ በፍላጎቱና በችሎታው በፍላጎቱና በችሎታው ከችግር ሁሉ ገላጋይ የሆነ ጌታ ማለት ነው። እሱ ችሎታው የአላህ ፍላጎት አለ። የአላህ ፍላጎት እስካለ ድረስ ቻይ የሆነ ጌታ ነውና፣ ሙህለቅ የሆነን ዝግትግት ያለን ጉዳይ በሙሉ የሚከፋፍት ጌታ ማለት ነው። አላህ ስብሃነ ተዓላ ጀስት ሀገራችን መውሰድ በቃ ዝግትግት ብሎላል፣ የሆነ አላህ ደግሞ ሲፈልግ ክፍትፍት ያደርገዋል። አላህ የሆነ የዘር ችግር አለ፣ እርስ በርስ ጦርነት ውስጥ አለን። ጠይብ

ዋው የሚያስብል ይሆናል። በጣም የሚያስጨበጭብ ስኪል